የመጀመሪያው ቅጽበት ይህውልህ። አይኖችህ ለመጨረሻ ጊዜ ይጨፈናሉ። ልብህ የመጨረሻውን ፈጣን ምት ይመታልና ለዘላለምም ይቆማል። እንደ በረዶ ያለ ቅዝቃዜ ከእግር ጣቶች አንስቶ እስከ ጉሮሮህ ድረስ ሰውነትህን መውረድም ይጀምራል። እናም እያንዳንዱ ሰከንድም ይሰማሃል። የምትወዳቸው ሰዎች በስምህ ሲጮሁና ሰውነትህን ሲያናውጡም ትሰማለህ። ግን አንድም ቃል እንኳን ለመመለስ አችልም። ከዚያም የመጀመሪያው እፍኛ አፈር በጠባብና ጨለማው መቃብር ላይ ይጣላል። ወደ ሌላው ዓለም ጉዞ አሁን ይጀመራል። ይህ አልበርዝህ የተባለው ምስጢራዊ ዓለም ነው፣ በህይወትና በዘላለማዊነት መካከል ያለው ድልድይ ነው። ለእያንዳንዶች ይህ መቃብር አስገራሚ የሰላም ቦታ ታላቅ ገነትም ይሆናል። ለሌሎች ደግሞ የማያልቅ አስፈሪ ግዠት መጀመሪያም ይሆናል። መቃብር ለአንዱ ገነት ለሌላው ጀሃነም ሊሆን ይችላል። እንዴት ይህ ሊሆን ይችላል? ከሞተ በኋላ ባሉት 40 ቀናት ውስጥ በእርግጥ ምን ይከሰታል? ሙታን በእርግጥ ያዩናል እና ይሰሙናል? ጉዞውን እንጀምር። ቁርኣን ያስታውሰናል ነፍስ ሁሉ ሞትን ቀማሽናት ይለናል። ያንን ለአመታት ያዘገየኸው ፍጹም አይመጣም ብለህ ያሰብከው ቅጽበት አሁን ደርሷል። የመጨረሻ አስተንፋስህ ነው። ምላስህ መናገር አይችልም። አይኖችህ በአንድ ነጥብ ላይም ተተክለዋል። ልብህ ለመጨረሻ ጊዜም ይመታል፣ ከዚያም ዝም ይላል። ያ እንቅዳ ቅዝቃዜ ከእግር ጀምሮ ቀስ በቀስም ይወጣል። ይህ የአካላዊ ቅዝቃዜ ብቻ አይደለም፣ ነፍስ እየወጣች መሆኗ ምልክት ያሳያል። ነፍስ ስትጎተት የሚሰማው ስቃይ ከፍተኛ እንደሆነ ተገልጿል። በአንድ ጊዜ በሺ የሚቆጠሩ ቢላዎች ሰውነትን እየቆረጡ እንደሆነ አስብ። የመጨረሻው ፈተና የኢብሊስ ሽኩታ ነው። በዚህ እጅግ ከባድ ጊዜ ውስጥ ጸለምተኛ አካልም ይገለጣል። ሰይጣን በህይወቱ ሁሉ ሲያሳስተ ቆይቶ ለመጨረሻ ሙከራም ተመልሷል። ግን እውነተኛ ጽኑ እምነት ካለ አይሸውድህም። ሹክሹክታው ምንም ያህል የለውም። ነቢዩ ሰለላሁ ዐለይሂ ወሰለም እንዳሉት እንደኖርከው ትሞታለህ፣ እንደሞትከውም ትነሳለህ ብለዋል። የነፍሱ ጉዞ ሙሉ በሙሉ የተመካው በኖርከው ህይወት ላይ ነው። ለመልካም ነፍስ ደማቅ ፊት ያላቸውን የሚያጽናኑ ቃላት የሚናገሩ የማህሪነት መላእክት ትታያለ። እነሱም ወደ ጌታሽ እዝነትና ደስታ ውጪ ይላሉ። ነፍስህን በሚያምር ሽታ ባለው ለስላሳ ሃር ይጠቀልሏታል። ሰማያትም ሁሉ ይከፈቱልሃል። ነፍስህ ስትወጣ ልክ ውኃ እንደሚፈሰው በቀላሉና ያለ ልፋት እንደሆነ ተገልጿል። ለትዕቢተኛ ነፍስ የቅጣት መላእክትም ይጠራል። አንቺ ክፉ ነፍስ ሆይ ወደ አላህ ቁጣና ቅጣትም ውጪ። ነፍስን ከሰውነት ያፈርሷታል። ልክ የእሾህ ቀንበትን እርጥብ ከሱፍ እንደመጎተት ነው። የሰማይ በሮች ለመከፈት እምቢ ይላሉ። ነፍስም ወደ ታችኛው ስጂን ይጣላል። አሁን ሰውነትህ በምድር ላይ ይቀራል፣ ይታጠባል፣ ሶላዋት ይሰግድበታል፣ በቀላል ነጭ ጨርቅም ይጠቀልላል። ግን አንተ እንደ ነፍስ ሁሉንም ትመለከታለህ። ማን እንዳለቀሰ፣ በእውነት ማን እንደወደደህና ማን በግዴታ ብቻ እንደመጣም ታያለህ። ወደ መቃብርም ትወርዳለህ። ይህ ጠባብ፣ ቀዝቃዛና ጨለማ ምድር አዲስ ቤትህ ነው። አሁን ትሰማለህ፣ ግን ማንም ሊሰማህ አይችልም። ጠያቂዎችም ይመጣሉ። መቃብር ይንቀጠቀጣል። ሁለት ታላላቅ መላእክትም ሙንከርና ነኪሪም ይገለጣሉ። አይኖቻቸው እንደ መቃብር ይብረቀርቃል። ድምፃቸው እንደ ነጎድጓድም ይጮኻል። ወሳኝ የሆኑ ጥያቄዎችን ይጠይቁዋል ጌታህ ማን ነው? ሃይማኖትህ ምንድን ነው? ነቢይህስ ማን ነው የሚለው ነው። ለጻድቁ ንጹህ ነጭ ለብሶ የሚያበራ ፊት ያለው ሰው ይመጣል። እሱም እኔ መልካም ስራህ ነኝ እኔ ሶላትህ ጾምህ ነኝ ይላል። መቃብርህ አይንህ እስከሚያዩ ድረስ ይስፋፋል። ወደ ጀነት መስኮት ይከፈትልሃል። የጀነት ሰላም ነፍስን ይሞላል። ሽልማትህን እየተመለከትክ ታርፋለህ። ለክፉ ነፍስ አላውቅም ብቻ ካልክ መቃብር ይጨንቀሃል። አጥንቶችህ እስኪሰባበሩ ድረስም ይደቁስሃል። የጀሃነም በር ይከፈትብሃል። አስከያሚ ፊት ያለው የቆሻሻ ፍጡር ይገለጣል። እኔ መጥፎ ሥራህ ነኝ። ከዚያም ዘጠና ዘጠኝ መርዘኛ እባቦች ይላካሉ። ስቃዩ እስከ ፍርዱ ቀን ድረስም ይቀጥላል። መቃብር አፈር ብቻ አይደለም። አል በርዘክ መንፈሳዊ መጠባበቂያ ነው። ሙታን ይሰሙናል። አዎ ነቢ ሙሐመድ ሰለላሁ ዐለይሂ ወሰለም የመቃብር ስፍራውን ለቆ የሚሄደውን የመጨረሻ ሰው የእግር ቁጤ ሁሉ እንደሚሰሙም አረጋግጠዋል። የሙእሚኖች ነፍሳት አዲስ መጪዎችን ለመቀበልና ዜና ለመጠየቅ ይሰበሰባሉ። የአርባ ቀናት ተጽዕኖ ከሞተ በኋላ ያሉት የመጀመሪያ አርባ ቀናቶች ወሳኝ ናቸው። ለሙታን በምሕረት የሚደረገው ዱዓ፣ ሰደቃና መልካም ስራ ስጦታ ሆኖ ይደርሳል። ልክ በተቃጠለ መሬት ላይ እንደወረደ ቀዝቃዛ ዝናብ ይህ ጨለማውን ያቀላል መቃብርንም ያበራል ለነፍስም ሰላምን ያመጣል ግንኙነቱ አልተቋረጠም ከሞተ በኋላ የስራ መዝገብም ይዘጋል ከእንግዲህ ለራስ መስራት አይችልም ነገር ግን አላህ ሶስት በሮችን ለስራ እንዲቀጥል ክፍት አድርጓል አንደኛው ቀጣይነት ያለው ሰደቃ ሁለተኛ ጠቃሚ እውቀት ሶስተኛ ዱዓ የሚያደርግልህ ጻድቅ ልጅ ጽድቅ ተግባሮችህ በመቃብር ውስጥ ብቸኛ መግቢያ ገንዘብህ ናቸው ጽድቅ ተግባሮችህ በመቃብር ውስጥ ብቸኛ መገበያያ ገንዘብህ ናቸው ጨለማውን የሚያረቀልህ እነሱ ብቻ ናቸው። አስታውስ፣ ዛሬ የምትኖረው ህይወትህ የምትሞትበትን መንገድ ይወስናል። መጨረሻህን ውብ አድርግ። ለምን የአርባ ቀን ምልክት ወሳኝ ሆነ? ይህ የአስማት ቁጥር አይደለም፣ ለሃይዋን ኃይለኛ ማስታወሻ ነው። ነፍስ የአላህን እዝነት ትሻለች። እናም አንተ ቤተሰብ በዚህ ጊዜ ለነፍሷ ዱዓ ስታደርግላት፣ ቁርአን ስትቀራላት፣ ወይም ሶዶቃ ስትሰጥላት የህይወት መስመርን እንደ ካደምቅም ይቆጠራል። ይህ ብርሃን ጨለማውን ያቀላል፣ ፍርሃቱንም ያበርዳል ለነፍስም ሰላምን ይሰጣል። አንተ ዝም ብለህ እየጠበቅ ነው። ለሙእሚን ይህ መጠበቅ ጣፋጭ ነው። ትልቅ እረፍት፣ የጀነት ብርሃን የሚመለከትበት ለካፊር ግን አስፈሪን ቆጠራ ነው። ታዲያ በመቃብር ውስጥ ከዚህ ረጅም ጥበቃ በኋላ ምን ይከሰታል? ሁሉንም ነገር የሚያናውጠው ድምፅ ይወጣል። የፍርዱ ቀን ወይንም የቅያማ ቀን። ከምትወዳቸው ሰዎች ጋር ያለህ ግንኙነት አያልቅም፣ ወደ ሌላ ዓለም ይሸጋገራል እንጂ፣ በነፍሳት መካከል ያለው ትስስር የማይበጠስ ነው። ነቢ ሙሐመድ ሰለላሁ ዓለይሂ ወሰለም እንዲህ ብለዋል፣ ስራችሁ ለሞቱ ዘመዶቻችሁም ይታያል። ስራህ መልካም ከሆነ በደስታና በኩራትም ይሞላል። መጥፎ ከሆነ ግን አላህ ሆይ እኛ በወደቅንበት ወጥመድ ውስጥ እንዳይወድቁ ጠብቃቸው ብለው ዱዓ ያደርጋሉ። አሁን የአንተም ጉዳይ ያስባሉ። የመቃብር ቦታ መጎብኘት ወሳኝ የሆነውም ለዚህ ነው። ነቢዩ ዓለይሂ ሰላቱ ወሰላም መቃብሮችን ጎበኙ እነሱ ሞቱን ያስታውሳቸዋል ብለዋል። ስትጎበኝ የሰላም ስጦታንም ትልካለህ በምላሹም ወሳኝ ትምህርትም ታገኛለህ። መላክ የምትችለው ታላቁ ስጦታ ቁርአን መቅራት ነው። በዚህ ህይወት ውስጥ በየምሽቱ ሱረቱል ሙልክ ሲቀራ የነበረ ሰው አስቡ። አሁን ያቺ ሱራ በመቃብር ላይ ቆማ ከቅጣትም ትጠብቀዋለች። በቸለተኝነት ህይወት ለኖረ ሰው በመቃብር ያለው ስቃይ ከማይቋቋመው ፀጸት ጋርም ይደበላለቃል። የገነትን ብልጭታ ታያለህ ያንተ ሊሆን ይችል የነበረውንና ያ ትዕይንት ከትልቅ ስቃይ አንዱ ይሆናል። ዘላለማዊነት ለጊዜያዊ ደስታ እንደ ለወጥም ትገነዘባለ። ከዛም ሀብትህን፣ ቤትህን የሰራኸውን ሁሉ አሁን በሌሎች ሲከፋፈልም ታያለ። ምንም ማድረግ የማትችል ሆነ በተከላከልካቸው ነገሮች ሁሉ ላይም ትጠየቃለህ። እነዚህ ነገሮች ግን ከአንተ በስተቀር ሌላን ይጠቅማሉ። ማንም ከአንተ ጋር አልቀረም። ነብዩ ሰለላሁ ዐለይሂ ወሰለም ከመቃብር አጠገብ ሲያልፉ የዚህ መቃብር ባለቤት ወደ ምድር መመለስ ቢችል ቤተሰቡን ማየት ወይም ሀብቱን መጨረስ አይመኝም ነበር። የሚመኘው ሁለት ተጨማሪ ረከዓ ሰላት መስገድ ብቻ ነበርም ብለዋል። ምክንያቱም በመቃብር ውስጥ ከአላህ ጋር ያሳለፍከው የአንድ አፍታ እውነተኛ ዋጋ በመጨረሻም ይገባሃል። ክፉ ነፍስ ከመቃብር ሆኖ አላህ ሆይ የፍርድ ቀንን አትጀምርብኝ ብሎም ይጮኋል። ይህ ህይወት ፈተና ነው። የመጨረሻ ውጤት ኢማንህ እምነትህና መልካም ሥራህ ነው። ለማይቀርልህ ቀጠሮ ዝግጅቱን አታዝግየው።